ነገር ግን ትገባለህ። ኦኬ ልገባ ትችላለህ። እወጣ ግን ምክንያቱ የአዳም መውጣት ነው። ሲጀመር አልገባሁም እ አሁን እኳ መንግስት እኮ እያልኩ እኮ ነው። እኛም እያልን ያለ ነው። ምንድን ነው እሱ፣ ገነት ውስጥ መጀመሪያውን ያልገባህበት ምክንያት በአዳም ምክንያት ነው አለ። አለቀ እኮ። በአዳም ምክንያት ሳይሆን ያልገባሁት አልኩኝ፣ ደግሞ ገብታ ልኮ እኮ መቼ ወጣን እኛስ አንተ ገነት ውስጥ ያልገባህበት ምክንያት አንተ ገነት ውስጥ ያለው መግባት ምክንያት አዳም ገነት ውስጥ አለመኖሩ ገነትን አስጠብቆ አለመቀጠሉ ነው ምድር ላይ ስለወለደ አንተ ምድራዊ ትሆናል ለእሱ ልጅ እንደመሆኑ መጠን ከገነት ውጭ ነው የምትሆነው እነኛ ሁሉ መከራዎች ልብበል በል አዳም ይደርስበታል ተብሎ የተነገሩት በሞላ አንተ ላይ ይደርሱብሃል ወደ ገነት ልትገባ ትችላለህ አሁ ትገባለህ እንደ ስለምናስተምረው ነገር ግን አዳም ላይ የተነገሩት ጥፋቶች በሙሉ ይደርስብሃል የተባለ አንተ ላይ ይደርስብሃል። ምክንያቱም ከገነት ወጥሃል ነው። አዳም ስለወጣ አዳም ላይ ያሉት ነገሮች አንተም ላይ ደርሰዋል ነው፣ ከገነት ውጭ ስለተወለድክ። ስለዚህ ከገነት ውጭ ስለተወለድኩ ወይም ምድር ላይ ስላለሁ ብቻ ነው እንጂ በአዳም ምክንያት አይደለም ነው እኔም እያልኩ ያለሁት በአደም ከገነት መውጣት ምክንያት ሳይሆን እነዚህ ሁሉ ፍዳዎች እየደረሱብኝ ያለው ይሄ ከጅምሩ ዱንያ የሚባለው ዓለም ይሄ እቺ ዓለም ላንድ ኦፍ ፐርፌክሽን የፍጹማዊ ዓለም ስላልሆነች ኔቸሯ በራሱ የፍዳ ኔቸር ስላላት በዛ ምክንያት ነው ይሄ ፍዳ እየደረሰብኝ ያለው እንጂ ከአደም ጋር ምንም ነገር የለም። እነኚህ ሁሉ ፍዳዎች ደግሞ እንዲያገኙህ ምክንያቱ የሆነብህ ምክንያቱ አዳም ወደ ምድር ስለመጣ ነው። ገነት ውስጥ ቢሆን ኖሮ አንተ ኔ እናይነካህም። አዳም ምድር ላይ በመምጣቱ እነኚህ ሁሉ ኢምፐርፌክሽን የሆን ዓለም ውስጥ ገባ። በአንተው ሎጂክ መሰረት ያ ኢምፐርፌክሽን ዓለም ውስጥ አንተ መገኘት አያቴ አባቴን ባይወልደው ኑሮ እኔ ዛሬ አልኖርም ነበር አይነት ሎጂክ እኮ ነው እያወራን ያለ ነው። አሁን ቆይ ቆይ፣ ኢምፐርፌክሽን ዓለም ውስጥ አደም በመግባቱ ምክንያት ኢምፐርፌክሽን ውስጥ የገባው አደም በጥፋቱ ነው። አንተ ግን የገባኸው በጥፋት አይደለም፣ ልብ በል ወደዛ ወደ ኢምፐርፌክሽን ዓለም ውስጥ የገባው አደም በጥፋቱ ነው እዛ ኢምፐርፌክሽን የሆነ ዓለም ውስጥ ሲገባ ግን ይቅርታ ይቅርታ እፎይ እዚህ ጋር አደም ራሱ በጥፋቱ ምክንያት አይደለም ወደዚች ኢምፐርፌክት ወደሆነች ወርለድ የመጣው ከጅምሩ ገና የሰው ልጅን ለመፍጠር ሲያስብ ወደ ቁራኑ ልመለሰ ኒ ጃኢሉን ፊል አርዲ ኸሊፈተን ይላል ገና ከአደምን ከመፍጠሩ በፊት ማለት ነው ቆይቆይ ስለዚህ አላህ ድራማ እየሰራ ነው ወደሚል ወስድባል። ተጠንቀቅ አልንም፣ ይላል አደም ወይ እያው አልንም። አደም ወይ ይህ ለአንተም ለሚስትም በእርግጥ ጠላት ነው አለው። ጠላት የተባለው ሴጣን ነው አደለ። ለአዳምና ለሔዋን ጠላት ነው የተባለው። ያነሳኸውን ጥያቄ መጀመሪያ እንድመልስ እድል አልሰጠኸኝም። ኖ ኖ ቆይ በጥፋቱ ምክንያት አለም ከገነት የወጣው አልከኝ። ላሳየህ ነዋ በጥፋቱ ምክንያት እንደሆነ። ስለዚህ አለ ከገነት አያውጣችሁ ትለፋላችሁና። አለ ከገነት የሚያወጣቸው ሴጣን ነው አይደለም ከገነት እንደ የማውጣቱ ሂደት ላይ የሰይጣን አስተዋጽኦ እንዳለ ግልጽ ነው። ነገር ግን ሲጀመር ምድር ላይ ሲጀመር ምድር ላይ እንዲኖሩ አድርጎ ነው የፈጠራቸው አለ ሀሳቢ ላ እያስጨረስከኝ አለምሁን ኮንቨርሽን ተረጋግች። ስለዚህ ከገነት አያውጣችሁ ትለፋላችሁና ማለቱ ምን ማለት እንደሆነ ተርጉመ ወይ? ትዛዙን ከተላለፋችሁ ከገነት ትወጣላችሁ ነው የሚያስወጣ። ትእዛዙን በመተላለፍ ሂደት ውስጥ ደግሞ ሰይጣን ስለሆነ ወደ ትእዛዝ መተላለፍ የሚያመጣችሁ እሱ፣ ተጠንቀቁ ነው። ቴንኪው። ስለዚህ ምን ማለት መሰለ? ሴጣን ታሳሳታቸው አዳምና ሔዋንን ከገነት ይወጣሉ ነው። ሴጣን የሚያሳስታቸው ከሆነ ከገነት ይወጣሉ። ስለዚህ ከገነት እንዲወጡ ምክንያት ማን ይሆናችኋል? ለአዳምና ለሔዋን ምክንያት ማን ይሆናል? ሴጣን ይሆናል ነው። ይህን ደግሞ አስወጥቶ ላሳይ ይችላሉ። እዚሁ ክፍል ላይ ሴጣን እንዳስወጣቸው ላሳይ ይችላሉ። የመጀመሪያው አርጉመንት ግን ምንድነው? እንዳስወጣችሁ ተጠንቀቁ ነው። አንተ ግን በጥፋታችሁ አደለም የወጡት ትለኛለህ። እዚህ ጋር እያለ ያለው ደግሞ የምታጠፉ ከሆነ ደግሞ ማስረጃ ላቅርብ። ለዚህ ማስረጃ ጨርስ። ይህንን ክፍል ይህን ክፍል ጨርስ ጨረስን እኮ እሱ። ይሄንን ማለት ከጀነት የማስወጣቱ ሂደት ላይ የሰይጣንም ድርሻ እንዳለ በዚህ ቁርአን አንቀጽ በመቶ 17ቱ መገንዘብ እንችላለን። አዎ ስለዚህ ከገነት ያስወጣቸው ሰይጣን ነው። ስለዚህ ከገነት እንዲወጡ ጥፋት ካጠፉ ከገነት ይወጣሉ። ያ ደግሞ የሴጣን ሚና ነው ማለት ነው። አዎ፣ እሱን እኮ ተቀበልኩ። ግን ከጅምሩ ነው አልጨረስንም። አሁን ይሄ ዩኒላተራል አረከዋ። አሁን የአንተም ብቻ ተናግረህ የኔን እንዳይሰማ የማድረግ አዝማሚያ ነው፣ አሁን እያየሁ ያለሁት ማለት ነው። ምክንያቱም ማስረጃዬን ላቅርብ። ከዚያ ጊዜ ነው አዳም እየገባ እየወጣው እያልከኝ ነው? ሌላም የወጣበትና የገባበት ነው። ገና ከጅምሩ የሰው ልጅን ሊፈጥር ሲል ምድር ላይ ምትክል አደርገው ነው ብሎ ነው ለመላእክቶች እራሱ ሲናገር የነበረው ዛት ሚንስ ከጅምሩ ገነት ውስጥ ያችን በለስ ቢበላም ባይበላም ምድር ላይ መቶ ኗሪ እንደሚሆን ኦልሬዲ ለመላእክቶቹ ኢቭን ምስክር፣ ሶስተኛ ወገን እራሱ ካላህ ውጭ ሶስተኛ ወገን መላእክቶች ሰማኸው። እሱ እኮ ምንም ችግር የለውም። እሱ እኮ ምንም ችግር የለውም። ወደ ምድር ከመጣማ ያው ምትክ ይሆናዋል እኮ፣ ምንም ችግር የለውም። በቃ አለቀ እኮ እሱ እኮ ገና ከመብላቱ በፊት ነበር ይሄን የተናገረው። አላህ አደም ያችን ጸበለስ ከመብላቱ በፊት ነው። ትውልድ ይቀጥላል፣ ምትክነት ይቀጥላል፣ ምንም ችግር የለውም። ነገር ግን እኔ እየጠየቅኩ ያለሁት ምንድን ነው? እሱ ከገነት ለመውጣቱ ምክንያቱ ምንድን ነው? ነው እንትን ነው እኮ ይሄ እኮ ምንድን ነው? ሰከንድ ወርልድዋር ነው ፈርስት ወርልድዋር ላይ ኢሚዲት ኮዝ እና የቅርብ ምክንያት እና ትሪገሪንግ ኮዝ ትሪገሪንግ ኮዝ እና ኢሚዲየት ኮዝ አለ። የፍራንሲስ ፈርዲናንድ መገደል የመጨረሻዋ ኢሚዲየት ኮዝዋ ነበረች ለወርልድ ዋሩ መነሻ አይደል? ነገር ግን በዚህኛውም ሂደት ስንመጣ ኢሚዲየት ኮዙ እንዳልከው የሰይጣን ማሳሳት እና ያችን ዕፀ በለስ መብላታቸው ነው ወደ ምድር ለመምጣታቸው። ነገር ግን ኦልሬዲ ይታወቅ ነበር። ከመብላታቸውም በፊት ኢቭን ለመላእክቶች ተናግሯል፣ ወደ ምድር እንደሚያመጣን ማለት ነው። ከጅምሩ አደም ያችን ምክንያት ሳይገልጽ ወደ ምድር ላይ ነዋሪ ተተኪ አድርጎ እንደሚያመጣቸው ገልጾልናል። ስለዚህ ምን እያልከኝ ነው አንተ? መሰለ ባይበሉም ያመጣቸው ከገነት ያባረራቸው ነበር እያልከኝ ነው? አዎ፣ ሲጀመር ገነት ሊኖሩ አይደለም አይተፈጠሩ ገነት ስለዚህ ድራማ እየሰራ ነበር፣ አላህ ማለት ነው። ምክንያቱም ልክ ነው አንተ እንዳልከው ነው። ለምን መሰለህ፣ አንተ የምታመጣው የለውም ምድር መተው ከሚራቡትን ታሪክ ነው የምታመጣው። አውቀዋለሁ። ተፍሲራቶቹን ቼክ አድርጋቸው። ነገር ግን ምን መሰለህ፣ እኔ እያልኩ ያለሁት አንተ እንዳልከው ከሆነ ይህንን ጥፋት ባያጠፉም አላህ ከገነት ያባርራችኋል የምትለኝ ከሆነ ስለዚህ አትጠሙም አትራቡም፣ በእርሷ ተቀመጡ ብሎ ያላቸው ውሸቱን ነበር ማለት ነው። ትሰማለህ? ግን አልገባኝም አሁን ያነሳው ፖይንት። ይብቃን በቃ ለዛሬ አይሻልም? ሰዓቱም እየሄደ ነው። ባይ ዘ ወይ አመሰግናለሁ። ለዘብ ብለሃል። በዚህ መልኩ ብንወያይ ሁላችንም የየራሳችንን ሼር መደራረግ እንችላለን። እና እኛ ምን እናምናለን መሰለ መሰለ በዚህ ጉዳይ ላይ እኛ ምን እናምናለን መሰለ አዳምና ህዋን አትብሉ የተባሉትም በልተዋል። የእኛ አስተምሮ ይሰማላ ይሰማል፣ ይሰማል እንዳበሉ ከበላችሁ የሞት ሞት ትሞታላችሁ አላችሁ ተብሎ ተነግሯቸው ነበረ። ሴጣን አሳሳታቸው፣ በሉ። በመብላታቸው ምክንያት ኃጢአቱ ልብ በል ኃጢአቱ እኛ እንደረሰብን ብለን አናምንም። እኛም እነሱ የበሉት ያ ጥፋቱ እኛ እንጠየቅበታለን ብለን አናምንም። ነገር ግን አዳምና ይህዋን በመብላታቸው ምክንያት የመጣባቸው መከራ አለ፣ መልፋት፣ መጣር፣ መጋር፣ ከገነት መባረር እና መድከም፣ ይሄ ራቁትነት፣ እነኚህ ደረሰባቸው። እነኚህ ደግሞ እኛ የአዳም ልጆች እንደመሆናችን እነኛ ነገሩ ደርሰውብናል፣ የጸጋ መራቆቱ ገጥሞናል፣ ድክመቱ ደርሶብናል ብለን እናምናለን እኛ። ነገር ግን ኃጢያቱ ልብ በል ያቻት ብሉ የተባሉትን በመብላታቸው እኛ እንጠየቅበትም። የሚጠየቁት እነሱ ናቸው። ለዛ ይቀርታ ጠይቀውበታል ነገር ግን ባይጠይቁ እንኳን ይቅርታ እኛ አንጠየቅም በዛ። ነገር ግን እነሱ ከገነት ውጭ ስለወለዱን እኛ ገነት ውስጥ አልተገኘንም። እነሱ የሚለፉ ሆነዋል፣ እንዲለፉ ተነግሯቸዋል። እኛም እንለፋለን የነሱ ልጆች። ምክንያቱም ከገነት ውጭ ሲወልደን አዳም እና ሔዋን በእነሱ አምሳል ነው የወለዱን። ልጆቻቸው እንደመሆናችን መጠን የእነሱን ባሕሪ ይዘን ነው የምንወለደው። ከዛ በኋላ ይሄ ምድር ደግሞ መልፋት መጣር ምናምን ነገሮች ድካም፣ ልብሳችንን አውልቀን አንሄድም። በቃ ልንሄድ አንችልም። ምን መተፋፈሩ ደርሶብናል ብለን እናምናለን። የእኛ አስተምሮ ለዛ የኃጢአት ውርስ የሚባለው እኔ እስከዛሬ ያልገባኝ ነገር ነበር ማለት ነው። የኃጢአት ውርስ የሚባለው ኮንሴፕት የለም ነው አሁን እያልከኝ ያለው በክርስትናው ውሳቤ? የለም፣ አናምንም። እንደዚ ኃጢአት ይወረሳል ብለን አናምንም። ሕዝቅኤል ምዕራፍ 18 ቁጥር አራትና ሀያ ላይ ብታነበው ለምሳሌ ልጅ የአባቱን ኃጢአት አይወርስም ይላል። ኃጢአት ምሰራ ነፍስ ራሷ ትሞታለች፣ የራሷ ትጠየቃለች እንጂ ልጅ በአባቱ ኃጢአት አይጠየቅም፣ አባትም በልጁ ኃጢአት አይጠየቅም ይላል። ሰው አንዱ የአንዱን ኃጢአት አይሸከምም። የጻድቁ ጻድቅ በራሱ ላይ ነው፣ የኃጢአቱም ኃጢአት በራሱ ላይ ነው ይላል። አንዱ በአንዱ አይጠየቅበትም በኃጢአት ነገር ግን ቅድም እንዳልኩ አባት ባለጸጋ ነበረ። ነገር ግን ያንን ጸጋን ሲገፈፍ አንተ በሱ ወንጀል አትጠየቅም ነገር ግን አባት ለአንተ ማስተላለፍ የነበረበትን ያንን ጸጋ ማስተላለፍ አልቻለም። አባት ደካማ በመሆኑ አንተ እንድለፋ ሆነሃል። እሱ ሀፍታም የነበረው ወንጀል ስለሰራና ሀብቱን ስላጣ አንተ ምን ትሆናለህ? ምጥር ምግር ምለፋ ትሆናለህ ማለት ነው። ያ ነገር ደርሶብናል ብለን ነው የምናምነው እኛ። ኦኬ፣ ኤኒዌይስ፣ ቴንኪው፣ አመሰግናለሁ። ደህና አደሩ። እሺ፣ ባይ አንድ ሙስሊም እንቀበል ይልካን። እኔ ስ ደክሞኛል፣ ሞቆኛል። ሀያትን አስገባ ይሰም ነው። ናኑ የለችም እኮ ስጀመር አትታይም እኮ ትልቁ ላይ ናኑና እውነት አለ። ኦኬ፣ እንትኑ ሸፍሮ ለካ። እኔ እኮ ብዥ ያለ ነገር ነው የሚታየኝ። የራሴ ፎቶ ብዥ ያለው ነው የሚታየኝ። አሁን አላደኩ። አሁንማ ግባ፣ ደህና ነሽ? ዴቭና ቃል ከተቀበሉ አስገቢ። እኔ ብዙም ደክሞኛል አክቹዋሊ ክርስቲያን ደህና ነውአለ ክርስቲያን አለ። እውነት አለች። ምንድ ነው እየተማራችሁን? የዛሬው ቶፒክ ተመችቷችኋል? ኮመንት ላይ ተመችቷችኋል? ገብቷችኋል? ግን የእኛን ኮንሰብትና የነሱን ተረድታችሁታል? ብዙ ጊዜ ካያችሁ አንዱ በአንዱ ኃጢአት አይጠየቅም። እንደዚህ የተባለም እኛ በአዳም ምክንያት ምንም የደረሰብን መከራ የለም። እናንተ በአዳም ምክንያት ክርስቶስ ሞተልን ተሰቀለ ትላላችሁ ምናምን የሚያነሱት ቶፒክ ስለሆነ ነው የእኛ ፍትህንና ፍርድን በትክክል የተካሄደበት ስለሆነ ነው ለኛ። እነሱ ጋርም ይሄ ነገር የለም ወይ አልደረሰባቸውም በአዳም ምክንያት ወይ ምንም የገጠማቸው ድክመት የለም ወይ የባህሪ ድቀት አልደረሰባቸውም ወይ የሚለውን ለማሳየት ነው። አይሰም ሀሰን ቃሉ እንኳን ደህና መጣ፣ እንኳን ደህና ቆየኝ አሁን የገባሁትና ስታወራ ሰምቼ ነበር። ለኔ ይገባሽ አይታየኝም ነው ማለት። ኃጢያት አይወረስም ላልከው ነው ዘዳግም 23። እሺ ቁጥር ስንት? እኔ አልችልበትም የለኝም ማለት ቁጥር ስንት ቁጥር ሀያ ሶስት እየተወራ ያለው ሌላ አረ ምን ጉድ ናቸው እኛ የጠየቅነው ምንድን ነው እሱ እሺ ምን ይላል ክፍሉ ክፍሉ ምን ይላል መሰለህ ማለት ያለጋብቻ የተወለደ ልጅ እስከ አስር ዘር ድረስ ቤተክርስቲያን አይግባ ይላል ኃጢአት ይወረሳል ማለት ነው። እንደው ነበል ና ቤተክርስቲያን አይግባ ቢል ኃጢአት መወረስ ነው እንዴ? እና ለምን እሱ ባልሰራው ወንጀል ለምን አይገባም? እስከ አስር ዘር ድረስ እንዳይገቡ ይላል አይደለ? ጥያቄ ስለሆነብኝ ነው መልስ ስጠኝና፣ በቃ ወርዳለሁ። ሌላ ልከራከር አይደለም። እፎይ መልካም ግን ይህንን ጥያቄ አንተ ላይ አፕላይ ባደርገው እንዴት እንደምመልስ በዛው ማወቅ ፈልጋለሁ። በቃ ለማወቅ ለመጠየቅ ነው የመጣሁት ነው ያልኩህ አይደለ እፎይ። መልስ ስጠኝ ወርዳለሁ። በቃ ይሄን ብቻ ነው ያልኩ። ዲቃላን እንዳትታዘዘው የሚለውን በዛው እንድታስብበት ነው ማለት አላህ ለምን እንደዛ እንዳለ የእኛ ምን። አሁን አንተ ለምን ወደ ስድብ ትሄዳለ? መልሱን ስጠኝ ልውረድ። እፎይ። ለመጠየቅ ያልኩ እያስመሰልከው ነው። እሻዳምጠሽ እንደዛ ነው በማህበር ውስጥ በማህበር ውስጥ እንደዚህ አይነት ቦታ ላይ ወደ እግዚአብሔር እንትን ጉባኤ ሲገባ ቁጥር አለ። እስራኤሎች ዘራቸው ይቆጠራል። ያ ዘራቸው ደግሞ ዲቃላ ከሆነ አባቱም ማን እንደሆነ አይታወቅም ማለት ነው። ስለዚህ ዘር ለመቁጠር ወይንም በክህነት ላይ ያንን ለማስተላለፍ አባቱ አታ ከሆነ እንዴት ብለህ ነው የምቆጥረው? ጋነም ይገባል ነው የሚለው ክፍሉ። ክፍሉ ለምን አታነበውም? ክፍሉ ዲቃላ ጋህን የሚገባል ሳይሆን ቤተክርስቲያን እንዳይገባ ይላል። ቤተክርስቲያን አይልም። አትዋሽ። ቤተ ምንድነው ብቻ አንብበው ክፈተው እስኪ እንየው። ቤተክርስቲያን ሊል አይችልም። እሺ እንየው። ዲቃላ ይሄ ነው። ቤተ ጉባኤ አይግባ፣ እስከ አስር ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ እያለ ይቀጥላል። በኋላ ምን ብሎ ስለ ጉባኤ ነው የሚነግረው። ያ ጉባኤ ደግሞ ወደ እግዚአብሔር ጉባኤ ነው አዳምዳ እነኛ። በጉባኤው ላይ ደግሞ ያንን አገልግሎት ለምሳሌ በክህነትም ከሆነ አስቀድሞ ይሄ ዘዳግም ላይ ነው የጠቀሰ። አይ ቲንክ ዘውልቅ ላይ አስቀድሞ ስርዓቱን ተሰጥቶታል ለአሮን ምን አይነት በጉባኤው ላይ እንዴት ማን ማን መቅረብ እንዳለበት እንዴት መሆን እንዳለባቸው ተቀምጧል ማለት ነው። ይህንኛው ግን ዲቃላ ከሆነ ዘር ሐረግ እንኳን ልቁጠር ብትል ከማን ነው የምቆጥረው? አባቱ ማን ብለህ ነው የምመዘግበው? አባቱ ማ አይታወቅ ከሆነ እኮ አባት ዲቃላ ሆነ እንጂ እኮ አባት አይታወቅም፣ ሳይሆን ዲቃላ ማለት እኮ ያለ ጋብቻ የተወለደ ልጅ ብቻ ነው እንጂ አባቱ አይታወቅም። አባቱ ማን ነው የሚሆነው? እሽ ቀጥል። አንድ ጊዜ አይ ይሄ ቃል በመጽሐፍ ቅዱስ ላይ ዘካርያስ 9:6 ላይም አለና፣ ምንድነው ይሄ ዲቃላ የሚለው ቃል የሚያመለክተው በዛው በሕዝብ እስራኤል መካከል ያለ ጋብቻ የተወለዱ ልጆችን የሚያመላክት ቃል አይደለም። ከሌላ ከጣዖት አምላኪያን ቤተሰብና ከአንድ ከእስራኤላዊ ቤተሰብ የተወለደን ህፃን ልጅ የሚያመለክት ቃል ነው። ይሄ ቃል ማለት ነው። ኮንኮርዳንሱንም ኢቭን ማየት እንችላለን፣ የቃሉን ትርጉም ማለት ነው። ይኸው ባስታርድ ነው የሚለው። ኤጁሽ ፋዘር ን ሄትን ማዘር ባስታርድ ከአንድ ከጣዖት አምላኪ ሰው እና ከዛ ደግሞ ከእስራኤላዊ ሰው የተወለደ ሲሆን ነው እንጂ እርስ በራሳቸው ከዛ ከእስራኤላውያን መካከል በመካከላቸው ያለ ትዳር ምናምን የተወለደ ልጅን አያመለክትም። እንግዲህ ይሄም ቃል እንዳልኩ በመጽሐፍ ቅዱስ ላይ ትንቢተ ዘካርያስ ምዕራፍ ዘጠኝ ቁጥር ስድስት ላይም አለ። በአጭሩ ምንድነው ይሄ ቃል የገባው? የተደባለቀ ህዝብን ለማመልከት የገባ ቃል ነው። ስለዚህ ቃሉ በመጽሐፍ ቅዱስ ውስጥ ጥቅም ላይ የዋለው ከሁለት ወገን ማለትም ከእስራኤላዊና ከአሕዛብ ወገን የተደባለቀን ሰው ለማመልከት የገባ ቃል ነው። በአጭሩ ምንድነው ይህ ጥቅስ? ፕሮቴክቲቭ ህግ ነው ወይም ደግሞ ህዝብ እስራኤላውያን ከባዕድ ጋር እንዳይቀላቀሉና ህልውናቸው እንዳይከስም ለመከላከል የተሰጠ ፕሮቴክቲቭ ህግ ነው እንጂ ከህጋዊ ጋብቻ ውጪ የተወለዱ ሰዎችን ለመጨቆን ታስቦ የወጣ ታስቦ የተሰጠ አይደለም። ያው ይታወቃል፣ ህዝበ እስራኤል በእግዚአብሔር የተመረጠ ህዝብ በመሆኑ ከአሕዛብ ጋር ተደባልቆ ህዝቡና እንዲጠፋና የአሕዛብ መንገድ እንዲማር እግዚአብሔር አይፈቅድም። ስለዚህ እንዲህ ያለ ጠበቅ ያለ ትእዛዛትንም እግዚአብሔር አስቀድሞ ስለሰጠ ማለት ነው። ለምን መሲሁ አስቀድሞ ሲሁ ከነዚህ ይመጣል ተብሎ ስለተናገረ ማለት ነው ከዛ አንጻር ህጉ ፕሮቴክቲቭ ህግ ሆኖ ለእስራኤላውያን ተሰጥቷል ይህ ነው ጥያቄ የነበረው? እስኪ አሁን እዚህ ኮሜንት ላይ የገባው ገባኝ ይበል እኔ አሁን ምንም ነገር ብዙ ነገር አውርተል እንጃ ብቻ እሺ በቃች ችግር የለው ያልገባ ምኑ ነው ካወራሁት ውስጥ ያልገባ ምኑ ነው ነገር ይሱም ዝም ተናገር። አሁን ኮሜንት ላይ ሁሉም ገብቷቸዋል። ምኑን አልገባ ማለት። አመሰግናለሁ ከማለት በፊት ምንም የተመለሰልኝ ነገር የለም ጥያቄ። ይሄ ማለት ሌላ ነው። ምናም ያለ ማስረጃ ነው ያወራው። ምንም ወደ ምንድን ወደ ስለዚህ ሊቃለው የተነገረው መንግስት ሰማያት ነው። ወደ እግዚአብሔር ጉባኤ ምንድን ነው የሚደረገው? ጉባኤው ላይ ሌላው ለምን ይገባል? እሱ የማይገባ ከሆነ ጥቅም ከሌለው በጉባኤው ላይ ማስረዳት ያለብህ እንኳን አስረዳኝ፣ ከማሞገት በፊት ለምን ጥያቄን በጥያቄ ትመልሳለህ? ያው አስቀድሜ ምን ብያለሁ መሰለህ፣ በዚህ በጉባኤው ላይ የሚገቡት የተመረጡ ከአሮን ወገን የነበሩ ተነግረዋል፣ በምን አይነት ሁኔታ መቅረብ እንዳለባቸው። እንደገናም ደግሞ ለእግዚአብሔር መስዋዕት ሲያቀርቡ ማን ማን እንደሆኑ አስቀድሞ ተሰጥቷል ሕጉ። ከዚህ ውጭ ያሉት ግን በዝሙት የመጡ ወይንም ደግሞ ዘራቸው ማይታወቅ ከሆነ ምንድነው እሱ ለጉባኤው ራሱ እንቅፋት ይሆናሉ ማለት ነው ሌላ ሐሜት ያመጣል አንድም ከሌ ከዝሙት ነው የመጣውና ከሱ እንዴት ነው እሱ የምገለገለው የሚለውም ሌላ ችግር ያመጣል ተገልጋዩ ምክንያት ያገኛል ማለት ነው ባዳም ላለመገልገል ምክንያት ያመጣል አንድም ሁለተኛም ክርስቶስ ቅድም እንዳለ ከዛ በዚህ በዘር ሐረግ ውስጥ ተቆጥሮ ነው የሚመጣው ስለዚህ ከዲቃላው ካልታወቀ ዘር ወይንም ደግሞ ከአማሌቃውያን ወይንም ደግሞ ሰምቲንግ ከነዛ አካላት የተደባለቀ ከጣዖታውያን የመጣ አካል መሆን የለበትም የእግዚአብሔር መስዋዕት ለማቅረብ ወይንም ደግሞ በዛ ጉባኤ ውስጥ የሚሳተፈው ማለት ነው። ይሄ ጉባኤው ላይ የሚሳተፈው ባይዘ ለአገልግሎቶቹ ይከለከላሉ እንጂ ምግቡን እንዲበሉሉ ይፈቀድላቸዋል። መብላት መገልገል ይችላሉ። ለማገልገል ደግሞ ይከለከላሉ።

ሌላም ከሆነ ወይ እሺ፣ ከካህኑ ከአሮን ዘር ነውር ያለበት ሰው የእግዚአብሔርን የእሳት ቁርባን ያቀርብ ዘንድ አይቅረብ፣ ነውረኛ ነው። የአምላኩን እንጀራ ያቀርብ ዘንድ አይቅረብ። የቅዱሳኑና የቅዱሳኑና የቅዱስ ቅዱሳኑን የአምላኩን እንጀራ ይብላ። ስለዚህ እንደዛ ነው፣ ነውረኛ ነው እንጂ ድቃላ አይልም ጓደኛዬ አው እነዚያ አካላት ምን ሰርተው ነው እንደዛ ይሆን? ተከለከሉ? ነውር ሰርተው አይደለም። በዚህ እንኳን ብትመጣ አይ እኔ ከሆነ ያ ያ ስለዲቃላው ነው እንጂ ስለ ነውር የሰራው አይደለም እኮ አባ። ያ እነኛ እንደዛ ተብሎ የተነገረባቸው ምንድነው? እሱ ካገልግሎት አንፃር ነው አይደለ? ስለዚህ እንዳያገለግሉ። ዘዳግም ማለት የተደገመ ህግ ማለት ነው። ወደ ጉባኤው ላይ ቀርቦ እነኚህን የሚያቀርብ ከሆነ እነኚህ ነውሮች አሉበት። ነውረኛ ጀንደረባ እንደዚህ እንደዚህ የሆኑ የተነገረበት ምንድነው? እሱ አስቀድሞ ከቁጥር ስንት ላይ ነው ማቅረብ እንዳለበት። ሙሴንም እንደዚህ ለልጆች ለእስራኤል ልጆች ሁሉ ንገራቸው ብሎ ይነግረዋል። ለአሮን ምን አይነት ምን አይነት ማቅረብ እንዳለባቸው እነማን ማቅረብ እንዳለባቸው ማለት ነው። ምክንያቱም እንቅፋት እንዳይሆኑ ነው። ይህንን ሲያቀርቡ ለሚገለገለው አካል እንቅፋት መሆን የለባቸውም። አንድም ምክንያት ማጣት አለበት እስከ አስር ድረስ ያለው ነው። አሁን እንቅፋት የሚሆነው ለማገልገል እስከ አስር ዘር ድረስ። ምክንያቱም ዘር አረግ ሲቆጠር የማን ነው በማን ነው የሚመጣው የሚለው መታወቅ አለባት። እነኚህ አካላት ምንድናቸው? በዙሪያቸው ያሉ ለበላም ለሞሎክ የሚሰዉ ናቸው። ልጆቻቸውን እየሰዉ እንደገና ደግሞ እስራኤሎች ከግብፅ ሲወጡ አልቀበል ብለው የእግዚአብሔርን ሕዝብ አልቀበልም ለጣዖት እንሰዋለን ያሉ ነው። እግዚአብሔር አስቀድሞ ከእነኚህ ጋር አይደለም መውለድ መጋባትን ከልክሏል። በነገራችን ላይ እንዳትጋቡ ብሎ ከልክሏቸዋል። ወለ ማለት ነው። ከነኚህ አካላት ጋር እንዳትጋቡ ብሎ ከከለከለ ህግ ከመሰረተ ከነኚህ ጋ ዲቃላ ዘመተ እነኛ ማገልገል አይችሉም። ጥብቅ የሆነ ህግ ነው። ምክንያቱም የተመረጡ ናቸው። እስራኤሎች ልብ በል፣ የተመረጡ ዘሮች ናቸው። እነኛ የተመረጡት ደግሞ ከነኛ ጋ እንዳይጋቡ እንኳን ከልክሏቸዋል። ምክንያቱም እነኛ ልጆቻቸውም የሚሰዉ ለበዓል ለሞለክ እራሳቸውን እያረዱ በዝሙት የረከሱ ናቸው። እራሳቸውን በዝሙት ያረከሱ ጣዖታቸው የሚያመልኩ በተመሳሳይ ደግሞ ወደ ጉባኤው የሚመጡ ከሆነ ይሄ ችግር ነው። ስለዚህ እንደዚህ አይነት ክልከላ ተከልክሏል። የሚመለሱ ከሆነ የሚመለሱ ከሆነ ተቀባይነት ይኖራቸዋል። ማይመለሱ ከሆነ ዲቃላ ሲል ምንድን ነው እሱ፣ በዚህ ኮንዲሽን ውስጥ ያሉት ተቀባይነት የላቸውም። ሜቢ ስለ ሞሎክ ስለ አማሌካውያን ታቃለ ብዬ አስባለኝ። በዙሪያቸው ያሉትን እስራኤላውያን ዲቃላ ሊወልዱባቸው የሚችሉት እነማን እንደሆኑ ታውቃቸዋለህ ብዬ አስባለሁ። ክህነት ደግሞ በአሮን በኩል ነው። ከነኛ ውጭ ያሉት አልተፈቀደላቸውም። ምክንያቱም ክርስቶስ ከዛ ስለሚመጣ፣ አብርሃም ደግሞ ተነግሮለታል። ዘፍጥረት ምዕራፍ 12 ላይ እንደምታውቀው ዘርህን ባርካለሁ በአንተ ተብሎ ተነግሯል። ዘሩ መቀጠል አለበት እንጂ ሌላ ዘር መጥቶ በሌላ ዘር አይደለም አብርሃም የሚባረከው በእርሱ ዘር ነው የሚባረቀው። ክህነት ደግሞ በአሮን በኩል ተነግሮታል ማን ማን ማገልገል እንዳለባቸው። ስለዚህ ለአገልግሎት ወደዛ ገብተው ከሌላ ቦታ ያሉት ይህንን ጣዖት የሚሰዉ ለምሳሌ አንተ አባትህ አንተ እኮ አላጠፋህም። አባት ግን ጣዖት የሚሰዋ ነው። ሕፃናትን ለጣዖቱ እያረደ የሚሰዋ ነው። አንተን የወለደ እሱ ነው። የአንተ አባት ማን ነው ሲባል ልጆችን ለጣዖት ሚያርድ የሚሰዋ ነው። እነኚህ እነኚህ አይቅረቡ አያገልግሉ ነው። አንተ ጋነም ትገባለህ ግን ተብለህ አልተነገርክም። ጋነም አገባም። አንተ ነገር ግን ካልተመለስክ በአባት ስራ የምትቀጥል ከሆነ ጋነም ትገባለህ። ነገር ግን የእግዚአብሔርን ይህንን መስዋዕቱን ለማቅረብ እንደዛ የምትቀጥል ከሆነ በአንተ ውስጥ ሰዎች ይሰናከላሉ። ለምንው የሚሰናከሉት መሰለህ? የአንተ አባት እዛ ጋ ህፃናትን እያረደ በእሳት እየጠበሰ መስዋዕት የሚያቀርብ ነው። አንተ ደግሞ እዚህ ጋር መጥተ የእግዚአብሔር መስዋዕት እንኩ ብሉ ብትል ሰዎች ምንድን ነው የሚያስቡት? እንዴ አባቱ እዛ ጋ ህፃናትን እያረደ የሚሰዋ አይደለ? እኛ ደግሞ ከሱ እንዴት ነው የምንቀበለው ብለው ጭራሽ ምን ያገኛሉ፣ ምክንያት አግኝተው ከእግዚአብሔር እንዲሸሹ ይሆናል ማለት ነው እኮ አሁን ግን፣ አሁን እዚ ጋር ያልከኝ ራስህም ያሰብከውን አንተ በምትለው እያስረዳኝ ነው እንጂ መጽሐፍ ቅዱሱ አይለም እንደዛ እንደዛ ምዳሁን አልፈውን አሳይ። አስቀድሞ ነገርኩህ እኮ እንዳትጋባ ራሱ ከልክሎሃል። አልኮ እኮ እንዳትጋባ ራሱ ገልክሎሃል። ከእነኚህ አካላት ጋር ህብረት እንዳታደርግ አይ ቲንክ ዘዳግም ምራፍ 12 እንክፈተው እስኪ ዘዳግም 12 ምራፍ ወደ መጨረሻ አካባቢ 34 ምናምን አካባቢ ላይ ከእነኚህ ጋር ህብረት ምንም እንዳታደርግ ሁሉ ከልክሎሃል። አሁን የከፈተልህ ደግሞ እኔ እኮ ስለዲ ቃላው ነበር ይጠየኩ። አንተ ኮ ቶሎ ፋይል ቀየርክ እኮ እሺ ምን ይላል እግዚአብሔር? ተወርሳት ዘንድ ልብ በለው። ከእስራኤል ሲያወጣቸው አልኩ እነኚህ ሰዎች እግዚአብሔርን የሚቃወሙ አካላት ናቸው። አንተ ምዕራፍ 13 23 ነው የጠቀስክልኛ። ወደኋላ ስንመለስ ምን ይላል አምላክ? እግዚአብሔር ተወርሳት ዘንድ እዛው ዘዳግም ላይ የምትሄድባትን አሕዛብ በፊትህ ባጠፋ ጊዜ አንተም በወረስካቸው ጊዜ አለ፣ በምድራቸውም በተቀመጥክ ጊዜ በፊትህ ከጠፉ በኋላ እነርሱን ለመከተል ልብበል እንዳትከተል ብሎ አዘዘው። እንዳትጠመድ ከእነሱ ጋር ብረት አታድርግ አለው። እነዚህ አሕዛብ አማልክቶቻቸውን ያመለኩት እንዴት ነው ብሎ ጠየቀው። እንዲህ ነው ደግሞ እንዲሁ ደግሞ እንዲህ አደርጋለሁ ብለህ ስለ አማልክቶቻቸው እንዳትጠይቅ ተጠንቀቅ አለው። እግዚአብሔር የሚጠላውን ለአማልክቶቻቸው የሚጠላውን ርኩሰት ሁሉ ለአማልክቶቻቸው አድርገዋል። ወንዶችና ሴቶች ልጆቻቸውን ደግሞ ለአማልክቶቻቸው በእሳት ያቃጥሏቸዋልና አንተ ለአምላክህ ለእግዚአብሔር እንዲህ አታድርግ፣ ምን አታድርግ፣ እንደነሱ እንዳታደርግ። በዙሪያ ካሉ ሰዎች ጋር ከእነሱ ጋር ኅብረት አታድርግ እነሱ መስዋዕት የሚያቀርቡት እንዴት ነው እያለ ነው።